የክልል መንግስታት የታክስ ፓወር ወይም ደግሞ ታክስ የመሰብሰብ ስልጣን አንድ ሁለት ተብሎ ተቀምጧል። እዛ ውስጥ ሴልስ ታክስ አለ። ለክልል ከተሰጠው ለክልል ከተሰጠው ሴልስ ታክስ ማለት የሽያጭ ሽያጭ ታክስ የምንል ሽያጭ ታክስ። በአንጻሩ ደግሞ ፌዴራሉ ላይ የለም። ነገር ግን ከክልል መንግስት ጋር በጋራ እንዲሰበስባቸው የፌዴራል መንግስቱ አሳይን ከተደረገበት አንቀጽ 98 ላይ ስታይ በድርጅቶች ወይም ኮርፖሬት የምንላቸው ታክስ ከፋዮች ላይ በጋራ በመሆን ታክስ ኮሌክት ያደርጋል ይላል። በጋራ ሲባል ሁለቱም የክልልም የፌዴራልም ለምሳሌ በኦሮሚያ ክልል ውስጥ ያሉ ኮርፖሬት ታክስ ከፋዮችን ድርጅቶች ማለት የኦሮሚያ ጨፌና የፌዴራሉ ሕዝብ ተወካዮች ምክር ቤት አብሮ ቁጭ ብለው ታክሱን ይጥላሉ ማለት ነው። ይሄ ደግሞ በዓለማችን ባለው የሕግ አወጣጥ ስርዓት ተግባራዊ ሊሆን የማይችል አንድ ፕራክቲካል ነው የምትለው አይነት ነው ያልተለመደ።